የሚጠቀሙበት ነው። አዎ እንደ አርማጌዶን ወይም አብ ቀለምሲስ ያሉ ነገሮች ኢየሱስ በነጭ ፈረስ ላይ ሆኖ ሲመለስ የሚያሳየውን ምስል ያውቁት ይሆናል። የመጨረሻውን ፍርድ የሚሰጥበት ሰይፍ ይዟል። ሁሉም ሰው ይህ እንዴት እንደሚፈጸም ማወቅ ይፈልጋል። አብዛኛዎቹ እነዚህ ምስሎች ከመጨረሻው የመጽሐፍ ቅዱስ መጽሐፍ የወጡ ናቸው። ሆኖ ግን እነዚህን ምስሎች ለመረዳት ወደ መጽሐፍ ቅዱስ የመጀመሪያው መጽሐፍ መሄድ ያስፈልገውታል። ታሪኩ ሲጀምር እግዚአብሔር አስደናቂ ዓለምን እንደፈጠረ እና የሰው ልጆች በእርሱ ምትክ ሆነው ፍጥረትን እንዲያስተዳድሩ ስልጣን እንደሰጣቸው እንመለከታለን። ነገር ግን በራሳችሁ ሰናይና እኩይን መበየን ትችላላችሁ፣ ራሳችሁንም በእግዚአብሔር ስፍራ ማስቀመጥ ትችላላችሁ የሚል ተስፋ በሰጣቸው ሰው ባለሆነ ምስጢራዊ ገጸ ባህሪ ይፈትናሉ። እነሱም ይህንን ያደርጋሉ። የታሪኩ ውጤት የተሰበረ ግንኙነትና ዐመፅ ሆነ። እውነት ነው። ይህ ተስፋ ትልቅ ችግርን አስከተለ። አሁን ሁሉም ሰው ራሱን ለመጠበቅና ለሕልውና መታገል አለበት። ሁሉም ስልጣንን ለማግኘት ሞትን እንደ መሳሪያ ይጠቀምበታል። ይህ ሁሉ ወደ ባቢሎን ከተማ ግንባታ ታሪክ ይመራናል። ወይም በብራይስጥ ባቤል። ሰዎች ሁሉ በአንድ ላይ ተሰባስበው ራሳቸውን ከእግዚአብሔር በላይ ከፍ ለማድረግ ፈለጉ። እግዚአብሔር ይህ ምን ያህል አውዳሚ እንደሆነ ያውቃል። አምላክ የሆኑ ይመስል ሰናይና ኩይን ለመበየን መፈለጋቸውን የሚገልጽ ነው። ስለዚህም እግዚአብሔር ቋንቋቸውን ደበላልቆ በተናቸው። ከዚህ በኋላ ባቢሎን በመጽሐፍ ቅዱስ ታሪክ ውስጥ እንደ አንድ ትዕምርት ሆኖ ያገለግላል። የሰው ልጆች በእግዚአብሔር ላይ በጋራ ማመጻቸውን የሚወክል ትዕምርት ወይም ምስል ነው። በመቀጠል ይህን ጉዳይ የምንመለከተው በጥንታዊቷ ግብፅ ታሪክ ውስጥ ነው። አዎ፣ የግብፁ ንጉስ የሆነው ፈርዖን ስደተኛ በሆኑ እስራኤላውያን ስጋት ገብቶታል። ስለዚህም ወንዶችን በሙሉ መግደል ጀመር፤ የተቀሩትን ደግሞ ባሪያ አደረጋቸው። ይህ በጣም ክፉ ነገር ነው። አሁን ግብፅ ትልቋ መጥፎዋ ባቢሎን ነች። ክፉውን እንደ መልካም በመውሰድ በሌሎች ጉዳት ራሳቸውን ይንከባከባሉ። ስለዚህም እግዚአብሔር የፈርዖንን ክፋት በእርሱ ላይ መልሶ እንዲመጣ አደረገ። ትዕቢቱ ልቡ እንዲደነድን አደረገው፣ በሞትም ተዋጠ። ከዚህም ታላቅ ትድግና በኋላ እስራኤላውያን እግዚአብሔር ተዋጊ መሆኑን የሚያሳይና እንዴት ከክፋት እንዳወጣቸው የሚገልጽ መዝሙር ይዘምራሉ። እስራኤላውያንም ይህንን ክስተት ታላቁ ቀን ብለው ይጠሩታል። ከተበላሸው የሰው ስርዓት ትድግና ያገኙበት ቀን። ከዚያን ጊዜ ጀምሮ እስራኤላውያን ነጻ የወጡበትን ቀን በየዓመቱ ምሳሌያዊ በሆነው የበግ መስዋዕት ያከብሩታል። ይህም ፋሲካ ተብሎ ይጠራል። በመጨረሻም እስራኤል ወደ ራሷ ምድር መጣች። ህዝቡም የራሱ ንጉሥ ኖረው አዳዲስ ጠላቶችም ገጠመው። ስለዚህ በቀድሞዎቹ ጊዜያት የጌታ ቀን በፋሲካ በዓል ይከበር የነበረ ሲሆን፣ በዚህም እግዚአብሔር እስራኤልን ከአዳዲሶቹ ጠላቶቿ ለማዳን ዳግም ይመጣል የሚል ተስፋን መፍጠር ጀመረ። አሁን በኮረብታ ላይ የሚኖር አሞጽ የተባለ እረኛ ነበር። እስራኤልን የሚያሰነግድ ትንቢት እንዲናገር በእግዚአብሔር ነቢይ ሆኖ የተሾመ ሰው ነው። ትንቢቱም እግዚአብሔር ሌላ የጌታ ቀንን በጠላቶቹ ላይ እንደሚያመጣ ያን ጊዜም ትኩረቱ እስራኤል መሆኗን የሚገልጽ ነው። የሚያሳዝነው ግን የእስራኤል መሪዎችም እኩይና ሰናይን በራሳቸው መንገድ ዳግም በይነው ነበር። የዚህም ውጤት ሙሰኝነትና አመፅ ነበር። ታዲያ የእግዚአብሔር ህዝቦች እንደ ባቢሎን ሆኖ ተጨቋኞች ውስጥ ጨቋኞች ሆኖ ባቢሎን ማንም ማምለጥ የማይችለው ወጥመድ የሆነ ይመስላል። ስለዚህም የጌታ ቀን በእስራኤል ላይ መጣ። እስራኤላውያን ድል ተነስተውና ተማርከው ወደ ግዞት ተወሰዱ። ከዚያ ጊዜ ጀምሮም እስራኤል በተከታታይ በጨቋኝ አገዛዝ ቁጥጥር ስር ሆነች። ኢየሱስ የተወለደበት ታሪክ አውድ ይህ ነው። በኢየሱስ ዘመን እስራኤልን ጨቁኖ ይገዛ የነበረው አገዛዝ ሮም ነበር። ስለዚህ ኢየሱስ ሮምን ሊጋፈጠውና ከእስራኤል ምድር ሊያስወጣው ነው? አይደለም። ኢየሱስ ሰው ያልሆነውንና ባቢሎንን፣ ግብፅን፣ ሮምን እንዲሁም እስራኤልን ያሳተውን ምስጢራዊው እኩይ እውነተኛው ጠላት መሆኑን አይቷል። የሰው ልጆች ሁሉ ለክፉ የስልጣን ተስፋ ተሰጥተዋል። ይህ ኢየሱስ ኃይሉን ለራሱ ጥቅም እንዲያውል የሚጠይቅ ፈተና በምድረ በዳ በቀረበለት ጊዜ ብቻውን የተቃወመው ነው። አላደረገውም። ከዚያ በኋላ በሌሎች ላይ የሚገለጡ የእኩይ ውጤቶችን መጋፈጥ ጀመረ። አሁን በሞቱ የእስራኤልንና የሮምን ክፋት ለመጋፈጥ ለፋሲካ ወደ ኢየሩሳሌም እንደሚሄድ መናገር ጀመረ። በሞቱ ማለት እሱ መሸነፍ ይመስላል። ኢየሱስ ክፉ ያለውንና የመጨረሻ የሆነውን መሳሪያውን ማለትም የሞትን ኃይል በእርሱ ላይ እንዲሰነዝር እየፈቀደለት ነበር። ኢየሱስ የእግዚአብሔር ፍቅርና ሕይወት የበለጠ ኃይል እንዳለው የፋሲካ በግ በመሆንና ነፍሱን አሳልፎ በመስጠት ክፉን እንደሚያሸንፍ ያውቃል። እና በዚያ ቀን የሆነ ነገር ተለወጠ። ኢየሱስ ክፉን ባሸነፈ ጊዜ ሰዎች ከባቢሎን እንዲያመልጡ የሚያስችለውን ይህን አዲስ አይነት ኃይል እንዲያገኙ በአዲስ መንገድም ሰው መሆኑን እንዲማሩ በር ከፈተላቸው። እሺ፣ የሆነ ነገር ተለውጧል። ሆኖም ግን የእኩይ ኃይል አሁንም ሕያው ሆኖ በሥራ ላይ ነው። እኛም በአዳዲስ መንገዶች ባቢሎንን መገንባታችንን ቀጥለናል። ልክ ነው። የመጽሐፍ ቅዱስ የመጨረሻው መጽሐፍ የሆነው የራእይ መጽሐፍ ስለ መጻኢው ጊዜና ስለ መጨረሻው የጌታ ቀን የሚጠቁመን ለዚህ ነው። ይህም የእግዚአብሔር